እጅግ ገራሚ ነው። እጅግ ይከብዳል። ወይዘሮ ሜላት ባዩሽን አግታ አፏን በፕላስተር አሽጋ እንዲሁም ጭንቅላቷን ደም በደም አድርጋ ሽጉጧን ይዛ አስፈራራቻት፣ አሰቃየቻት፣ አንገላታቻት መፈጠሯን እስከምትጠላ ድረስ ብስቁስቁል እስከምትል ድረስ እኔ ሜላት ለፍቅር እንጂ ለጠብ ምንም አይነት ቦታ የለኝም። እናም እኔን ታውቂኛለሽ፣ ስወድም አንድ ጊዜ ነው፣ ስጠላም ደግሞ በዛው ልክ አረመኔና ጨካኝ ሴት ነኝ። እና አንቺ ከእስር ቤት ማን ያስወጣሽ ይመስልሻል? የእውነት በቃሉ ይመስልሻል? እኔ ስለ ፈቀድኩልሽ ነው እንጂ። እናም አንቺ ወጥተሽ እኔ ራሴ በእጄ መግደል ስለምፈልግ ብቻና ብቻ ነው። በኔ ፍቃድ ስለሆን ነው ከእስር ቤት የወጣሽው። እና የሚከታተለኝን ሰው ብታስቆሚው ይሻላል። ካልሆነ ግን እመኝኝ፣ ያንንም ዝሆን የሆነ ሰውየሽን እገለዋለሁ፣ አንቺንም ደግሞ አጠፋሻለሁኝ ብላ ዛተችባት፣ አሰቃየቻት። ወይዘሮ ባዩሽ ብትለምናት አፌን ፍችልኝ እያለች በመልት በምልክት ቋንቋ እንኳ ብትናገር በፍጹም፣ ወይዘሮ ሜላት መስሚያዋ ጥጥ፣ መስሚያዋ ድፍን ሆነ። አቶ ኖላዊ እጅጉን ደነገጡ። አፋቸውን ከፍተው ወይን የሀንዬ ቆይ፣ ምን አይነት እናት ነው ያለሽ? ምን አይነት ጉድ ውስጥ ነው የከተትኩሽ? በስተ መጨረሻ እያለ ደነገጠ። እባክህ፣ የሀንዬ አባት ምንም አይነት ነገር ለመናገር እንዳትቸኩል እኔ በጣም ጭሻለሁኝ። ቤተሰቤን የነካ እመነኝ፣ አገር ምድሩን ነው የማቃጥልለት። አይደለም ባዩሽን የባዩሽን ግብረ አበሮች በሙሉ አቃጥላቸዋለሁ አለች ሀንዬ። እባክሽማዬ የእናትና የልጅንም ፍቅር እንኳ በውቅ በወጉ በቅጡ ሳንጠጋገብ ለምንድን ነው እንደዚህ አይነት ነገር የምታደርጉው ብላ ብትለምናትም አይ አይሃንዬ አንቺ ያልገባሽ በጣም ብዙ ነገሮች አሉ። እናም እንዲገባሽም አልፈልግም። በቃ ተኝ ብያለሁኝ፣ ካልሆነ ግን በእጀነው ሰበብ የምትሆኙ ብላ የገዛ ልጇን ሀንቾን ሳይቀር ተቆጣቻት። እሽማዬ አንቺ እንደፈለግሹ ይሁን። ባዩሽ ምግብ አማረኝ ብትል ውሃ ጠማኝ ብትልም እንኳ በፍጹም ወይዘሮ ሜላት ልትራራላት ፍቃደኛ አይደለችም። እዚያው ድብነት ያለሽ እንጂ ማምተሽ ይሄ ዱባ የሆነ ሆነ ሰውነትሽ ማምቶ እዚያው አልቀሽ፣ በገዛጅሽ ግዴኝ እስከምትይኝ ድረስ እኔ በፍጹም አልገልሽም። አሰቃይሻለሁኝ እንጂ አልገልሽም። ስለዚህ ብትጠነቀቂ ሻልሻል፣ አርፈሽ ተቀመጭ ብላ ማስጠንቀቂያዋን ቀጠለችበት። አዝያ ያሳዝናል። ሰላም ሰላም፣ ውድ እና የተከበራችሁ የህያቤ ቲ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም? ምን እግዚአብሔር የተመሰገነ ይሁን፣ ሰላም ነ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጌው ኖላዊ ድራማ እንደቀጠለ ይገኛል። ድንብላል ተክዛ ቁጭ ባለችበት ሰዓት ምን ሆነሽ ነው ድንብላል? እኔ ኮ ከወዳ ጀምሬ እየተጣራሁኝ አለ፣ አንቺ ግን በፍጹም እየሰማሽኝ አይደለም። እኔማ ለምን ሰማለሁኝ። እና ታዳ ምን ሆነሽ ነው? ማና ያስከፋሽ? ይሄ ልጅሽ ነዋ። ማን ምላሴ? አዎ ምላሴ። ከሱ ውጭ ታዲያ ማና አለ። አረ በፍጹም ምላሴ፣ የእውነቴ ነው ምልሽ። ቢቆጣሽ እንኳ ለራስሽ አዝኖ ነው የሚሆነው እንጂ በፍጹም የኔ ልጅ አንቺን ከፍ ዝቅ አድርጎ አይናገርም። አየትዬ ድሮስ ታዲያ ለወለድሽ ልጅሽ ነው እንጂ መቼም ትናንት ለመጣች ለቤት አጋዥ ልትናገሪልኝ ልትከራከሪልኝ አትች። አረድን ብላል ተረጋጊ። የእውነትም እሷ አጥፍቶ ከሆነ እመኝም አምጥቶ ይቅርታ ራሱ ይጠይቅሻል። ነገር ግን ትክክል ከሆነ ደግሞ አንቺ ይቅርታ ትጠይቀዋለሽ። ምኑ ነው ነውትዬ ደግሞ እኔ እንዴት ላጠፋ እችላለሁኝ? እኔ ሰራተኛ አይደለም። ታዲያ ሰራተኛ አያጠፋም ያለው ማን ነው? ለማንኛውም አሁን እራት አቅርቢልን። ስለዚህ ደክሞኛል፣ ህጀ ልተኛ ብላ ወይዘሮ ሜላት ሄደች። ድን ብላል ዛሬ እሳት ለብሳ እሳት ጎርሳ ተምቹን እያሰበችዋለች። የተምቹ አጎት የተምቹ አጎት ዘሪሁን ጋር ደውሎ ቆይን የት ነው ያለኸው? ለነ ጆሮ ሲደውልላቸው ስልኩ ተበላሽቷል ብለው አሉኝ፣ እና አሁን እንደሰራልህ ብሎ ሲጠይቀው በቃ ሰራ። አዎ ተበላሽቶ ነበር። ይልቁንስ አጎቴ አንድ ጥያቄ ልጠይቅህ። ምንድ ነው? ገንዘብ እንድትለክልኝ እፈልጋለሁ። ብቻ ከዛቼ ከእርግብ ጋር ሁነህ አይደለም? ነገርኩ። አጎቴ የምፈልገው ለሆዴ ነው ብየሃለሁኝ። ምን ጭራሽ ለምግብ? አዎ ለምግብ ነው፣ ብታምንም ባታምንም። ታዲያ እንዴት አድርጌ ነው አንተ አካውንት የለም። ችግር የለውም እሱን ተፍ ተፍ ብዬ አካውንት ያለው ሰው እፈልጋለሁኝ እና ገንዘብ ፈልጋለሁ ብሎ፣ ከዛ ተምቹ እያለቀሰ አጎቴ በጣም ይቅርታ ቅድም ስሜታዊ ሁኜ ተናገርኩኝ ይመሰለኛ አለው። ከዛ ተምቹ ቆይኔ ግን ወደ የት እየሄድኩ ነው? በቃ እስከ ዘላለም እንደዚህ ነው ምሆነው ማለት ነው። ሁሌም የእርግብን ፍቅር እያስታወስኩኝ ከነጆሮም ጆሮም፣ ከነፋያውም ከነሀና ምርቄ እንደዚህ ጎዳና ላይ ነው ማለት ነው የምኖረው በቃ ህይወቴ ወደ ድሮ ማንነትና ወደ ብቸኝነት ህይወቴ እየተመለስኩ ነው። ቆይ ምን እያደረግክ ነው ተምቹ እያለ ብቻውን አበደ። እንግዲህ የተምቹ ጓደኞች የሆነ ቡሌ እየበሉ እንዴ አብሬያችሁ ልብዳ እንዲህ ብሎ ሲለው፣ ከዛ ቀጥቀጥ እያሉ ሲያዎት ተምቹ ነው እናንተ። ቆይ የት ጠፍታችሁ ነው? ትሰማኛለህ? እኛ አንተንና ጆሮን እየፈለግን ባለበት ሰዓት እናንተ ግን በጣም ተዋችሁን። ኦይ ለመሆኑ ጆሮ የት ነው? ኦ ተ ጆሮማ በጣም አምሮበት ዱባ ሆኗል። ሰውነት ሁሉ ንፍት ፍት ብሏል። አየተምቹ አሁንም ትቀልዳለህ አይደት? እና ታዲያ በወንድሜ ያልቀለድኩኝ በማልቀልድ ምክንያቱም ወንድሜን ስለመወደው ብሏለ። እንዴ ታዲያ ወንድሙን የሚጠላል እንዴ? ለማንኛውም ግን አሁን ብወፈስ ከናንተ ጋር ሆኜ ብበላ ምን ይመስላችኋል? ብላ ሲጋራ ሳለች ከዛ አንተ ስጣት አንቺ ስጫት እየተባባሉ ሲሉ በቃ አንድኛችሁ ስጡኝ፣ ብሎ ሴቲቱ ሰጠችው። አመሰግናለሁ አለ። ቆይ አንተ ደግሞ ከመቼ ወዲህ ነው ይሄን ማጨስ ትቻለሁ ምናምን ስትል አልነበር? ህይወት ሲያቃጥል እንዲሁም ደግሞ በዙሪያችሁ ያሉ ሰዎች ከሀዲ ሲሆኑ እናንተም ትቀመቅማላችሁ። በቃ ተውኝ፣ ምንም አይነት ነገር እንድትናገሩ አልፈቅድላችሁም ብሎ ታምቹ ታናድድ ሄደ። እዝራ እዝራ እዝራ በተቀመጠበት ጽዮን መጣችና፣ እንዴዚ ምን ልትሰራ ያለሽ እዚህ? እኔ በጣም ደክሞኛል፣ በዛ ላይ እያነበብኩ ነው። ልት ነግርኝ የምትፈልጊውን ነገር ደግሞ ባት ነግርኝ ይሻልሻል። እንዴ ምን ማለት ነው? ስለምንድን ነው የምነግርህ? ያው ስለ ሀና ነዋ። ስለዚህ ስለ ሀና ምንም አይነት ነገር እንድታወሪ አልፈቅድልሽም። ባከ ሀና ሀና ትበል። እኔ ከሀና ራቅ፣ ካልሆነ ግን ሀናን ችግር ውስጥ ትከታታለህ እያልኩ ነው። ትሰምኛለሽ? እኔ ሀናን የመወዳትም የማፈቅራትም እወዳታአለሁም አፈቅራታለሁም። እና ለፍቅር ስል ወይ ልሞት ወይ ልገድል እችላለሁ። ምን ፈልገች ነው? ቆይ እሷ ለመሆኑ የሰላም እህት መሆኗን ታውቃለህ? እንኳን የሰላም እህት የአንቺ እህት ለምን አትሆንም? እኔ ያፈቀርኩት ሀናን እንጂ ቤተሰቦቿን ነው። ምን ማለት ፈልገች ነው? ኦኦዝራ ዝራ አንተማ ተቀይረሃል። ታውቃለክ ሀና ባትኖር ኑሮ ግን አንተ እኔን ታፈቅረኝ ነበር። እንደውም እኔም በምታስጠና ሰዓት እኮ የሆነ ፍላጎት ነበረ፣ እያለች ስትለው አይ ዶሮን ሲያታልሏት በመጫኛ ጠፍ ንገው ጣሏት፣ ይባላል አንቺም እህል ማለም ውስጥ ነው ያለሽው። ለማንኛውም አንቺ ወደ ቅዱስ ብትጠጊ ይሻልሻል፣ እኔ ደግሞ ልሀና። ስለዚህ የማንም ማንም እህት ብትሆን አይመለከተኝም፣ አንቺም ደግሞ አርፈሽ መቀመጥ አለብሽ ብሎ አላት። እሷም ደግሞ እሺ፣ ታውቃለህ፣ ዛሬም ወይም ነገ ዘገየም ፈጠነም አንተ የኔ ነህ፣ እኔ ደግሞ በፍጹም የቅዱስ ልሆን አልችልም ብሎ አለ አለችው ከዛም እጅጉን ደነገጠ ኧረ እባክሽ ሀኒቾና እዝራ በሚያወሩበት ሰዓት እዝራ ምን ሆነሃል ዛሬ የደበረ ትመስላለህ አንድ ጥያቄ ልጠይቅሽ አንቺና ሰላም እህታማቾች ናችሁ እንዴ አዎ ምን ነው አይ ደሴ ነው ተወልጄ ያደኩት ብለሽ ስላልሽ ነው እሱማ ነው ግን በጣም ብዙ ታሪክ አለው እሱን ነገር ደግሞ የሆነ ጊዜ ያወረሃለሁ ለምንድን ነው አሁን ማታወሪኝ ይኸውልህ እዝራ እውነት ለመናገር አንተን በምንም ምክንያት ላጣህ እንደማልፈልግ ማወቅ አለብህ ሲቀጥል ምናልባት ከሰላም እዬ ጋር ሌላ አይነት ግንኙነት ኑሮ ከሆነ ብትነግረኝ ይሻላል አረበስ ማአንባይ ሀና ምን እያልሽ ነው እኔ ምንም አይነት ግንኙነት የለኝም ነገር ግን በቃ ማወቅ ስለፈለግኩ ነው ቆይ የሰላም እህትነት እንደዚህ አንተን ያስደብረህና እንደዚህ የሚያስጨንቅህ ለምንድን ነው እህቴ ነች በቃ ያለው ነገር ይሄ ነው ሊስማ ሲል በጣም ደነገጠች እና በጥፊልሳው ልሳው ሄደች አንተ ምን አይነት ወንድ ነህ ብላ እቤት ሂዳ አልጋዋ ላይ ቁጭ ባለችበት ሰዓት ዝም ብላ ስታኮዝ ከዛ ምላሴ የመጣ እህቴ ምን ሆነሽ ነው ሁሉም ሳሎን ቁጭ ብለው እኮ እያወሩ ነው እና ታዲያ አንቺ ደግሞ እዚህ ሁነሻል ተወኝ እስኪ ምን ተፈጠረም በጣም ቸኩዬ ይሁን ወይም ደግሞ የእውነት ስለ ፍቅር አላቅ ይሁን አላቅም፣ እና ምንድ ነው እዝራ ምልህ ልጅ ማለት ያ ፍቅረኛ ሊስመኝ ሞከረ። እናስ እናማ እናማኔ ትክክል ልሁን አልሁን፣ ወይም ደግሞ ጊዜው ይፍጠን ይብዛ አላቅም። ብቻ ግን እምቢ ያልኩት ታዳ ምንድ ነው የፈጠንኩ ይመስለኛል። አይ እዩልሻንዬ፣ እኔ ባንቺ ተማመንብሻለሁ። አንቺ መቼም ቢሆን ትክክለኛውን ነገር እንደምታደርጊ ግን እኮ በቃ ቆይ እኔ ያልገባኝ ነገር ፍቅሩ የውሸት እንደሁ እያልሽ ነው ምናልባት? ወይስ እሱ ከልቡ አይወደኝም? ወይስ ደግሞ አንቺ ከልብሽ አታፍቅሪውም? እኔ አላውቅም ወንድሜ። እንደዛ ከሆነ ልብሽን አዳምጭ። ግን ቃሌስ? አይ ከቃልና ከልብ እመኝኝ፣ ልብሽ ሌላ ጋህዱ ገና ገና ለቃሌ ብለሽ ብትኖሪ ልጁን የበለት ትጎጀዋለሽ። ስለዚህ ስሜትሽን አዳምጠሽ በትክክል ብትገም ብትኖሪ ይሻልሻል ብሎ ሲላት ወንድሜ ወይኔ በጣም ደስ ይላል፣ ምክንያቱም ሀሳቤን ሁሉ አቀለልክልኝ ብላ አለችው ድንብላል። በስተመጨረሻ ምግቡን ይዛ እየሄደች ባለበት ሰዓት ምላሴ ተከታተላት። ወይኔ በቃ ለዚች ለእርግብ ላረመኔ ነው ማለት ነው እያለ አሁንም ሲሄድ ጉይ፣ ግን ምላሴ ደግሞ ምን እያደረክ ነው? ጭራሽ ድንብላልን መከታተል ጀመር ወይ ጉድ እያለ ብቻውን የራሱ መከታተል ጥያቄ ሆኖበት ድንብላል ግን እንደታሰበው የሄደችው ምስኪን ጋ ሳይሆን ተምቹ ጋ ነበር። ሳይ ማመና ቃተው። ቆይ ይሄ ልጅ የእርግ ፍቅረኛ አይደለም ወይስ ደግሞ አይኔ ነው? ይሄን ነገርማ የግድ ማጣራት አለብኝ እያለ አይኑን እያሼ እሱም ማጣራቱን ቀጠለበት። እናም በስተመጨረሻ ምላሴ የምታቀብለው ለእርግብ ፍቅረኛ እንደሆነ ሲያይ ጊዜ በጣም ደነገጠ። በጣም ታሳፍራለች። ድን ብላል። እንዴት እንደዚህ ታደርጋለች? ቤተሰቦቻችንን የጎዱት እሱና እንዲሁም ደግሞ እርግብ ባዩሽ አይደለች እንዴ? ታዲያ እንዴት ብትደፍር ነው እንደዚህ ነገር ያደረገችው? በጣም ያሳፍራል። የእውነት በጣም ያሳፍራል እያለ ማውራቱን ቀጠለ። ለማንኛውም እሺ፣ ወይዘሮ ባዩሽና ሜላት ወይዘሮ ባዩሽና ሜላት ተፋጠጡ። ትሰምኛለች በዙሪያ ሻሉ እያንዳንዱ ሰዎች እነማን እንደሆኑ እያወቅኩ ነው። ነገር ግን እኔ አንቺን ፊት ለፊት ነው መግጠም ምፈልግሽ። ቆይ ምን እያልሽ ነው አንቺ? መግደል ከፈለግሽ ለምን አትገልኝም? እንደዚህ በዋዛ የምገልሽ ይመስልሻል? ለምነሽኝ ተንፏቀሽ፣ እንዲሁም ደግሞ ምንምነሽ ነው የምትሞቹ። በቃሉ በቃሉ እንግዲህ ለዛ ለዚ ገንዘብ አራት ጥፍ አድርጌ ሰጠሃለሁኝ፣ እናም ወይዘሮ ባዩሽን አስወግድልኝ ምንም አጠቅመኝም አለው። ታውቃለህ እኔ እንደዚህ አይነት ሰው ደስ ይለኛል። ግን ወይዘሮ ባዩሽ ደግሞ አስር እጥፍ ካለችኝ አንተ መጥቼ ገለሃለሁ። ችግር የለውም። እንግዲህ ጥይቱ ቀለሀ ካለው ወይ እሷን ወይ እኔን፣ ደግሞ መሳብህን እንዳትረሳ ብሎ አለው በቃሉ። ከዚህ በኋላ ባዩሽ አታስፈልገኝም፣ ስለዚህ ማስወገድ አለብኝ ብሎ ለራሱ ወሰነም። ጽዮን ድራፍቷን እየጠጣች ወይም ደግሞ ወይኗን እየጠጣች በፍጹም እዝራ የማንም አይሆንም ማለች። ውድ የህያቤ ቤተሰቦች የዛሬው ይህን ይመስል ነበር በቀጣይ